ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማሰማት ጀመርን። አበይት ንጥቦቹን በቅድሚያ መከላከያ በግዳጁ ወታደራዊ አፈሳው ዙሪያ ምላሽ ሰጥም ፋኖ ድሮን ከነ ፓይሎቱ መታን ብሎናል የሚለውንም በመግለጫው ላይ አካቷል። ሰራዊቱ በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የውጭ ጠላቶች ጋር ተባብረው እየወጉ ነው ሲል ኮማንዶና አየር ወለዱ አሳውቋል። በአማራና ኦሮሚያ ክልሎች በተለያዩ ስፍራዎች የሚደረጉ የተኩስ ልውውጦችና ጥቃቶች አሁንም ጉዳት እያስከተሉ ቀጥሏል። እንመለከተዋለን። አንድ ሚሊየን ህዝብ እየመገብኩ ነው ሲሉ ከንቲባ አዳነች አቤቤ የገለጹ፣ 6000 አርሶ አደር ነን ባዮች ቤት ከልክለናል ሲሉም ተሰምቷል። የምታደምጡት መረጃ ይሆናል። የአራት ኪሎ አስተዳደር እንድንዳከም ይፈልጋል ሲሉ ጄኔራሉ ተናገሩ። የመደራደር አቅማችን ተዳክሞ በባዶ እጃችን እየቆዘምን ነው ሲሉም አክሏል። ይህንንም ይዘናል። ቤተ መንግስቱ በከባድ መሳሪያ ተደበደበም። ጄኔራሉ ወደ ዋና ከተማዋ ከተመለሱ በኋላ ከአስመራ እስከ ካይሮ ምልልስ እያደረጉ ቢሆንም ከአማጺው ኃይል የሚደርስባቸው ጥቃት ግን እንደቀጠለ ነው። ሌላኛው መረጃችን ነው። ከሰሞኑ በኢንዱስትሪ ፓርኮች የሚሰሩ ሴት ሰራተኞች በኑሮ ውድነቱ ሳቢያ ማታ ማታ በወሲብ ስራ ላይ መሰማራታቸውን የሚያመላክት ጥናት መቅረቡ ይታወሳል። ይህንን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንም የደረሰበትን አጋርቷል። እንመለከተዋለን። እስራኤል በሰደድ እሳት እየተፈተነች ነው። የሀገሪቱ መከላከያ ሚኒስትር ሀገሪቱ ብሔራዊ ያደጋ ጊዜ ላይ መሆኗን ገልጿል። የተወደዳችሁ ከኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። መከላከያ በግዳጅ ወታደራዊ አፈሳው ዙሪያ ምላሽ ሰጥም ፋኖ ድሮን ከነ ፓይለቱ መታን ብሎናል የሚለውን በመግለጫው ላይ አካቷል። ሰራዊቱም ባለፈው መስከረም ወር የመከላከያ ሰራዊቱ ቃል አቀባይ ኮሎኔል ጌትነት አዳነም ፊልድ ማርሻሉ እየተለቃቀመ እንደሆነ የሚገልጹትና ጽንፈኛው የሚሉት ኃይል ላይ እንደ አዲስ ጦርነት አውጀውበት እንደነበር ይታወሳል። ይህን ኃይል በጥቂት ጊዜ ውስጥ በመረጠው የጦር መሳሪያ ቋንቋ አናግረን እናጠፋዋለን ነበር ያሉት። ይሄ ማረክን ገደል እከሌን ጄኔራል አፈን ከሌ መስተዳደር እንደዚህ ያልን አይደለም። አሁን አሁን ደግሞ ተገልብጦ እየተመታን ነው፣ እንዲህ እየተባልን ነው ምናምን ነው እሱ ደግሞ የመረጠው ነፍጥ በኃይል በኃይል ነው ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው ከዚህ በኋላ ይህን ካሉት ስምንት ወራት ቢያልፉም ዛሬም የሀገሪቱ ወታደር በየቀኑ መስዋዕትነትን የሚከፍልበት የርስ በርስ ጦርነት ውስጥ ነው ያለው በክልሉ ትናንት ለሌላ መግለጫ ብቅ ያሉት የመከላከያው ቃል አቀባይ በድሮን የገደልነው ህዝብ የለም ሲሉ ጀምረዋል ይህ ንግግራቸው ከጽንፈኛው ጋር ተቀላቅሎ ድግስ ሊበላይ የተገኘ ንጹሀን በድሮን አብረን እንመተዋለን መለየት እንኳን አንችልም ካሉት ከአለቃቸው ፊልድ ማርሻል ብርሃኑ ንግግር ጋር የሚጣረስ ቢሆንም የገደልነው ነው ጽንፈኛ እንጂ ንጹሐን አይደለም ይላሉ ቃል አቀባዩ። በኮሎኔሉ አገላለጽ ብልባላ ላይ በድሮን የተገደሉት የ83 ዓመት መነኩሴም ደጋ ዳሞት ላይ የተገደለው የአራት ዓመት ህፃኑ አሜንኔው አሊያም ሰሜን ሸዋ ሳሲት ላይ በድሮን በክርስትና መነሻ እለት የተተኮሰበት የአርባ ቀን ህፃን የጽንፈኛው አባላት ናቸው ማለት ይሆናል። የመከላከያ ሰራዊቱ ቃል አቀባይ ቀጥለው በአማራ ክልል ከሚንቀሳቀሱ ኃይሎች ጋር በተገናኘ ያነሱት ጉዳይ ድሮንን ከነ ፓይለቱ ጣልና አሉን ያሉበት ነው። ሰው አልባ አውሮፕላን እንዴት ከነ አብራሪው ሊመታ ይችላል የሚለውን የሚያውቁት እርሳቸው ብቻ ቢሆኑም የፋኖ ኃይሎች ያሉት በሚል ግን አቅርበውታል። ቃል አቀባዩ ሸኔ ሲሉ የጠሩት የኦሮሞ ነጻነት ጦርን ግን በሚገባው ልክ ተመቶ ከኦሮሚያ ክልል ሙሉ በሙሉ በሚባል ደረጃ እየጠፋ ነው ሲሉ ያነሱት ነው። እሳቸው ይህንን መግለጫ ከመስጠታቸው ዋዜማ ደግሞም የነጻነት ጦሩ ባወጣው መግለጫ ከ740 በላይ የመንግስት ወታደሮችን ገድየም ከዘጠኝ መቶ በላይ የሚሆኑትን ያቆሰልኩት በ10 ቀናት ዘመቻ ነው ሲል መግለጹ የሚታወስ ነው። የመከላከያ ሰራዊቱ ሌላኛው ምላሽ የሰጠበት ጉዳይ ከሰሞኑ ዳግም የተፋፋመው ወታደራዊ አፈሳን የተመለከተ ነው። የኛ የመልመላ ደረጃም እድሜን፣ ጤናና ሚዛናዊ ተዋጽኦን ጨምሮ ሌሎች የመመልመያ መስፈርቶችን መሰረት በማድረግ ማስታወቂያም በሚዲያዎች በክልልና በዞን በወረዳዎችም ተደራሽ በማድረግ ከፍተኛ ጥንቃቄ በተሞላበት አግባብ መስፈርቱን ያሟሉ ወጣቶችን ብቻ ነው ይላል መግለጫው። እድሜያቸው ያልደረሱ የጤና ችግር ያለባቸው፣ በግዳጅም የታፈሱ ወዘተ እያሉ የሚያስወሩብን ከእውነት የራቁም የአፍራሾችና የጸረ ሰላም ቡድኖች ቅስቀሳ ነው ሲልም ይቀጥላል። የአእምሮ ከምተኛ ለውትድርና መመልመሉን ያረጋገጠው አሊያም የ11 ዓመት ታዳጊ ጭምር ወደ ወታደራዊ ማሰልጠኛ ካምፕ ሲጓጓዝ መገኘቱን ያረጋገጠው ግን ቃል አቀባዩ እንደሚሉት ያለ አካል ሳይሆን መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። ለወታደራዊ ግዳጅ ተፈናቃይ ካምፕ ውስጥ ጭምር አፈሳ እንደሚደረግም ዓለም አቀፍ ተቋማት የገለጹት ጉዳይ ነው። ባለፈው ዓመት ሶማሊያ ክልል ቆሎጂ ካምፕ፣ ከሰሞኑ ደግሞ ወሎ ጃራ የተፈናቃዮች ካምፕ እየተጋዙ ያሉ ታዳጊዎችና ወጣት ተፈናቃዮችም ለዚህ ምስክር ናቸው። ይህ በእንዲህ እንዳለ የውጭ ጠላቶች ጋር ተባብረው እየወጉ ነው ሲል ኮማንዶና አየር ወለዱ አሳውቋል። በአማራና ኦሮሚያ ክልሎች በተለያዩ ስፍራዎች ጥቃቶች ደርሰው ጉዳት አጋጥሟል። በአማራ ክልል ኮማንዶና አየር ወለድ ሰራዊታቸውን በተለይም በሰሜን ሸዋ ዞን አሰማርተው እየተዋጉ የቀጠሉት የእዙ አዛዥ ሌትናንት ጄኔራል ሹማብደታም የክልሉ ወጣቶችን ደጋግመው ሲፈርጁ ነው የሚታወሱት። ለብልጽግና ለመሞት ዝግጁ ነ ብለው የሚያውቁትኒ ጄኔራል ሰራዊታቸው አላስፈላጊ እርስ በርስ ጦርነቱ ውስጥ ገብቶ ጉዳት እያስተናገደ የሚገኝበትን የሽምቅ ውጊያና ጥቃትን በተመለከተም ለአመራሮቻቸው የሁለት ቀናት ስልጠና መስጠታቸውንም ገልጿል። በዚህ ወቅትም የሚፋለሙን ኃይሎች ከውጭ ኃይሎች ጋር ተጣምሮ እየወጉን ነው ሲሉ ተሰምቷል። መንግስትን በኃይል የማውረድ ቅዠታቸውን እየመከትን ነው የሚሉትን ጄኔራል ህልም ማኮላሸት ላይ ነን ሲሉም ያክላሉ። እሳቸው ስለ ሽምቅ ውጊያና ጥቃት ስልጠና በሚሰጡበት ተመሳሳይ ወቅት በአማራም ይሁን በኦሮሚያ ክልል በመሰል የጥቃት አይነቶች ጉዳት እየደረሰበት ነው። በአማራ ክልል ጎጃም ቀጠና ሳንክራና አዲስ ቅዳም ተብሎ የሚጠሩ አካባቢዎችን ጨምሮ የተፈጸሙ ጥቃቶችም ቀዳሚ ምሳሌ ናቸው። በደቡብ ወሎ መሀል ሳይንት፣ በምዕራብ ጎንደር አርማጮሆና በለሳም ሌሎች አካባቢዎች ላይ ላለፉት ተከታታይ ቀናት የተደረጉ የተኩስ ልውውጦችም እንደዚሁ። በኦሮሚያ ክልልም የነጻነት ጦሩ የሽ ግንባር ያለውን ዘመቻ ተከትሎ አሁንም የሚፈጸሙ ጥቃቶች መቆሚያ አላገኙም። ትናንት በምዕራብ ወለጋ ሲቦ ወረዳ በወታደራዊ ካምፕ ላይ የተከፈተው ተኩስ በርካታዎች የተገደሉበት ነው። በተመሳሳይ በደቡብ ምዕራብ ሸዋ ዞን ቶሌ ቱሜ ዋዮ በተሰኘ ስፍራ የደረሰው ጥቃትም ኢትዮጵያውያንን ለጉዳት ዳርጓል። አንድ ሚሊየን ህዝብ እየመገብኩ ነው አሉ ከንቲባ አዳነች አበቤ። ስድስት ሺህ አርሶ አደር ነን ባዮች ቤት ከልክለናል ሲሉም ተሰምቷል። የብልጽግናው መንግስት የተቀበለውና አይኤምኤፍ ፖሊሲ ለመፈጸም በዜጎች ላይ ከፍተኛ የዋጋ ጭማሪን አድርጎ ገቢ ከሚሰበስብባቸው የሀገሪቱ አካባቢዎች አዲስ አበባ በቀዳሚነት ትጠቀሳለች። የትራንስፖርት የመብራትና የሌሎች የሚያገልግሎት ክፍያዎች ሰበብ እየተፈለጉ የሚጠየቁ መዋጮዎችን ጨምሮ ነዋሪዎቿና ከተማዋ ላይ የቀል ስለመሆን መሆናቸው ተደጋግሞ ሲገለጽም ቆይቷል። ለዚህም ነው ፖለቲከኞቹ የፈካ ከተማ የጦለገ ህዝብ የደነዘዘ አመራር ያለባት ከተማ ሲሉ ምልከታቸውን መግለጻቸው። ከዚህ የኑሮ ውድነት ጋር በተያያዘ የተጠየቁት ወይዘሮ አዳነች አበቤ ከዚህ በፊት ያሉትን ዛሬም ደግሞ አንድ ሚሊዮን የከተማውን ህዝብ መግበን እናድራለን ይላሉ። እንደውም ዋጋ እየረከሰበት ያለ ከተማ በመሆኑ ከገጠር ሳይቀር እየመጡ ከአዲስ አበባ ሽንኩርት ገዝተው መሄድ ጀምረዋል ሲሉም ተሰምተዋል። ወደ ሚሊዮን ወደ አንድ ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን ሁለቴ ይመገባሉ። ትኩስ ምግብ በቀን ወደ 35 ሺህ የሚሆኑ አረጋውያን ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። ከአዲስ አበባ ውጭ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው። ድሃው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት ከንቲቧ እንዲህ በሚሉላት አዲስ አበባ በቀን አንዴ የሚመገቡት ቸግሯቸው ዝም ያለ ረሃብ ሳይለንት ሃንገር ውስጥ ያሉት ግን በርካቶች ናቸው። በተደጋጋሚ ከዚህ በፊት የነበረውን ስርዓት የወቅቱ ሹማምንት ከሚወነጅሉባቸው ጉዳዮች ውስጥ ደግሞ ለኮንዶሚኒየም ቤት መስሪያ በሚል አርሶ አደሮችን ሲያፈናቅል ነበር የሚለው እንደሆነም የሚታወቅ ነው። አሁን ለኮሪደር ልማት በሚል ከመሀል ከተማ ዜጎችን ማፈናቀልን ግን ቅዱስ አድርገው የሚያቀርቡት ሹማምንቱም በርካቶችን ቤት አልባ አድርጓል። አሊያም ደግሞ ለጊዜው አፍ ለማስያዝ በሚል ኪራይ እየከፈላችሁ አቆዩ የሚል መሪያን አውርደዋል። ወይዘሮ አዳነች አበቤ ሌላኛው ያነሱት ጉዳይም ከዚህ የቤት ጉዳይ ጋር የተገናኘ ነው። 27 ሺህ አርሶ አደሮች ተፈናቅነናል ብለው ጥያቄ አቅርበው የስድስት ሺዎችን ውድቅ አድርገናል የሚል ምላሽም ነው የሰጡት። ከአርሶ አደር ጋር ተያይዞ የተነሳው ጥያቄ ወደ 27 ሺህ አካባቢ አመልካቾች ነበሩ። ከዛ ውስጥ አጥርተን 6800 ያክሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል። በህዝብም አስተችተናል። ከዛ በመለስ ያሉትን ደግሞ ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቶ አሁን ሲስተም ላይ አፕሎድ እየተደረገ ነው። ከንቲቧ አሁን በከተማዋ አገልግሎት እየሰጠ ነው ያለው ህዝብ ወደ 10 ሚሊዮን አካባቢ ነው ሲሉም ተሰምቷል። የአራት ኪሎ አስተዳደር እንድንዳከም ይፈልጋል ሲሉ ጄኔራሉ ገለጹ። የመደራደር አቅማችን ተዳክሞ በባዶ እጅ እየቆዘምን ነው ሲሉም ተሰምቷል። ከዚህ በፊት ባደረጓቸው አወዛጋቢ ንግግሮቻቸው የሚታወሱት የቀድሞ የኢንሳ ዋና ዳይሬክተር ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ከብራካ ጋር ቆይታ አድርጓል። በትግራይ አሁናዊ ሁኔታና የፕሪቶሪያዊ ሰላም ስምምነት ላይ ያተኮሩ ጉዳዮችንም አንስቷል። የኢንፎርሜሽንና መረብ ደህንነት ኤጀንሲ ዋና ዳይሬክተር የነበሩት ሜጀር ጀነራል ተክለ ብርሃን ያነሱት አንደኛው ጉዳይ የኤርትራ ጦርን የተመለከተው ነው። በኤርትራ ጦር ስር የሚገኙ የትግራይ ግዛቶችን የማስመለስ ኃላፊነቱ የአራት ኪሎ መንግስት ነው ሲሉ አንስተው፣ ይሁን እንጂ በትግራይ በኩል ይህንን ለማስፈጸም የሚደረግ አዝማሚያ ግን አልተመለከትኩም ይላሉ። የኢትዮጵያ መንግስት የኤርትራን ጦር እንዲያስወጣ ግዴታ ቢኖርበትም፣ በትግራይ ያለው አመራር ግን ይህንን ለማስፈጸም የሚያስችል የድርድር አቅም አለው ብዬ አላምንም ሲሉም አክሏል። ለዚህም ነው የመደራደር አቅማችን ተዳክሟል የምለው ሲሉም ነው የገለጹት። እንዲያም ሆኖ የኢትዮጵያ መንግስት የሻዕቢያ ጦርን የማስወጣት ድርሻው በፕሪቶሪያው ስምምነት መሰረት መፈጸም የሚጠበቅበት ነው፣ ምክንያቱም ግዴታው ነውና የሚለውን አንስቷል። የመደራደር አቅማችንን ማሳደግ አለብን። እኛ ግን እዚህ አጀንዳ ውስጥ የለንም። ይህ እጅግ አሳፋሪ ነው። ብሔራዊ አንድነታችንን ለማረመድ የሚያስችል ቁመና ላይ አይደለንም። ፖለቲካ እስከሆነ ድረስ ደግሞ የፌዴራሉ መንግስት መዳከማችንን ይፈልጓል። እኛ የመደራደሪያ ነጥቦቻችንን ጭምር አሳልፈን ከሰጠን በኋላ ሌላውን የመቅሰስ ሞራሉ ይኖረናል ብዬ አላስብም። ምን ያሉት የፌዴራል መንግስቱ ለአራት ኪሎ ስጋት የሚሆን ሀይል ይኖራል በሚል እኛ መጠናከራችንን አይፈልገውም። እኛ ግን ይህ አጀንዳችን ሊሆን አይገባም ሲሉም ተሰምቷል። ነገር ግን ይህን የሚመጣጠን ነገር መፍጠር አልቻልንም። እስካሁን በባዶ እጅ ነው እየቆዘምን ያለነው። ከቁዘማ ቶቶ ወደ ስራ መገባት አለበት ይላሉ ጄኔራሉም። ቤተ መንግስቱ በከባድ መሳሪያ ተደበደበም። ጄኔራሉ ወደ ዋና ከተማዋ ከተመለሱ በኋላ ከአስመራ እስከ ካይሮ ምልልስ እያደረጉ ቢሆንም ከአማጺው ኃይል የሚሰነዘርባቸው ጥቃት ግን እንደቀጠለ ነው። በግብጽና በኤርትራ የሚደገፈው የሱዳን ጦር እንደ አቡ ዳቢና አዲስ አበባ ባሉት መንግስታት በቀጥታና በተዘዋሪ ድጋፍ አለው የሚባልለት የፈጥኖ ድራሽ ኃይሉን ከበርካታ የሱዳን አካባቢዎች ማባረር የቻለባቸው ወራት አልፏል። ሆኖም አሁኑም በካርቱም ጭምር የሐሚቲ ጦር ጥቃቶችን የሚፈጽምበት ሁነት አለ። የሱዳን ፕሬዝደንታዊ ቤተ መንግስትም ዛሬ በመሐመድ ሐምዳን ዳጋሎ ሐሚቲ በሚታዘዘው ፈጥኖ ድራሽ ኃይል በከባድ መሳሪያ መመታቱን ወታደራዊ ምንጮች ገልጿል። በሱዳን ዋና ከተማ ካርቱም መሰል ጥቃት ሲፈጽም በሳምንት ውስጥ ሁለተኛው እንደሆነም ተዘግቧል። የሱዳን ፈጥኖ ድራሽ ኃይል በኡምዱሩማን አልሳሃል የተባለ ቦታ ከሚገኝ ይዞታው በረጅም ርቀት ተወንጫፊ ከባድ መሳሪያ ጥቃት እንደፈጸመም ስማቸው እንዲገለጽ ያልፈለጉ ወታደራዊ ምንጭ ለመገናኛ ብዙሃን ተናግሯል። በጥቃቱ በሰው ላይ የደረሰ ጉዳት ስለመኖሩ ግን እስካሁን የታወቀ ነገር የለም። ባሳለፍነው ቅዳሜም የደጋለው ፈጥኖ ድራሽ ኃይል በካርቱም በሚገኝ የሱዳን ጦር ጠቅላይ እዝ ማዕከል ላይ ተመሳሳይ ጥቃት አድርሶ ነበር። በአብዱል ፈታል ብሩሃን የሚታዘዘው የሱዳን ብሔራዊ ጦር ፕሬዝደንታዊን ቤተ መንግስትና የሱዳን አውሮፕላን ማረፊያን ጨምሮ በካርቱም ቁልፍ አካባቢዎችን ተቆጣጥሯል። ለሱዳን ትዩ መንግስት መስርች ያለው በሚል ያወጁት መሐመድ ዳጋሎ የሚመራው ፈጥኖ ደራሽ ኃይል ደግሞ በደቡባዊ ካርቱም ጥቂት አካባቢዎችና ምዕራብ ዳርፉርን እንደያዘ ይገኛል። ከሰሞኑ በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ሴት ሰራተኞች ኑሮውን መቋቋም አቅቷቸው በምሽት በወሲብ ንግድ ላይ ተሰማርተዋል በሚል የተሰራጨው ዘገባ መነጋገሪያ ነበር። ይህንን ተከትሎ ዝቅተኛ የደሞዝ ወለል አለመወሰኑ በኢንዱስትሪ ፓርኮች እና በተለያዩ ፋብሪካዎች የሚሰሩ ሰራተኞች ላይ ችግር ፈጥረዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቋል። ኮሚሽኑ በአዲስ አበባ፣ አዳማ፣ ሸገር ሲቲና ሐዋሳ ከተሞች በሚገኙ የኢንዱስትሪ ፓርኮች እና ፋብሪካዎች ውስጥ ተቀጥሮ የሚሰሩ ሴት ሰራተኞች መብቶች አያያዝን በተመለከተም ከተለያዩ አካላት ጋር ተነጋግሬያለሁ ይላል ኮሚሽኑ። በዚህ ጉዳይ ሶስት ዙር ክትትል ማድረጉንናም የተሻሻሉና የቀጠሉ የሰብዓዊ መብት ጥሰቶችን አግኝቻለሁም ነው ያለው። በጤና አጠባበቅ ዙሪያ የግብዓቶች አለመሟላት፣ የደሞዝ ጉዳይ፣ የጽረ ትንኮሳ ፖሊሲ አለመኖርና ሌሎችም የቀጠሉ መባላቸውም ነው የተገለጸው። በአሰሪና ሰራተኛ አዋጁ ላይ ያሉ መብቶች በኢንዱስትሪ ፓርኮችም በክፍተት መታየታቸውን ገልጿል። ይህም ሆኖ መሻሻል የታየባቸው ጉዳዮች እንዳሉም ነው ኮሚሽኑ የሚገልጸው ሴቶች ለአንድ ጊዜ ረፍት ከክፍያ ጋር ማግኘት ሲገባቸው የመብት ሳይረጋገጥ መቅረቱንም ኢሰመኮ ተመልክቻለሁ ብሏል። ከሁሉም በላይ አሳሳቢው ደግሞ መንግስት ዝቅተኛ የሆነ የደሞዝ ወለልም ባለመወሰኑ ችግር እንደፈጠረም ገልጿል። ከሰሞኑ የጨርቃጨርቅ ፌዴሬሽን ባደረገው ጥናት በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮ ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን መለየቱንና አንዳንዶቹም ከሆቴሎች ትርፍራፊ ምግብ ይዘው ወደ ቤታቸው የሚገቡ እንዳሉ መግለጹ የሚታወስ ነው። እስራኤል ባጋጠማት ሰደድ እሳት እየተፈተነች ነው። ይሁን እንጂ ያጋጠመውን የሰደድ እሳት ተከትሎ ተዘግቶ የነበሩ መንገዶች ዳግም ተከፍቷል። ሀገሪቱ ያጋጠማትን ከባድ እሳት ተከትሎ መንገዶች እንዲዘጉ ተደርገው ነበርም። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎችም አካባቢያቸውን ለቀው እንዲወጡ ትዕዛዝ መተላለፉ የሚዘነጋ አይሆንም። ባለው ከባድ የአየር ጠባይና ኃይለኛ ነፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ ስለመሆናቸውም የሲኤንኤን ዘገባ ያሳያል። የእስራኤል መከላከያ ሚኒስቴር ሀገሪቱ የብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል እያለም አቀፉ ማህበረሰብ ድጋፍንም ጠይቋል። የተከሰተው ሰደድ እሳት ምናልባት በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኃላፊ የሆኑት ኮማንደር ሽሙሌክ የሰደድ እሳቱ በሰዓት ስልሳ ማይል ፍጥነት የሚጓዝ ስለመሆኑና ይህ ደግሞ አስጊ እንዲሆን እንዳደረገው ያብራራሉ። ማለት ረቡ የተከሰተው የሰደድ እሳት ለመከላከል እስራኤል ባቀረበችው የድጋፍ ጥያቄም ሶስት የእሳት መከላከያ አውሮፕላኖች ከጣሊያን ማግኘቷ ሰምተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮንም የአደጋ ጊዜ የሚሆኑ አጋዥ ቁሳቁሶችን መላካቸውንም ፍራንስ ትዌንቲፎር በዘገባው አመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን ቸር